እኮ አምላክ ሞቷል። እኮ አምላክ ነው። እኮ ብለሽኛል። ሰው አይደለም ብለሽኛል። አላልኩም። ያላልኩትን ብላለች። አትበል። ሰው ነው ብለሽኛል እንጂ ፍጡር አይደለም ማለት። ፍጡር ካልሆነ ፈጣሪ ነው። አጭር ነገር ፍጡር አይደለም። የፈጣሪ ቃል ነው እኮ። ፍጡር ካልሆነ ታዲያ የሞተ የእግዚአብሔር ቃል ይሞታል። ሞታል እኮ ፈቅዶ ሞተ። ፈቅዶ አይደለም። የእግዚአብሔር እሺ፣ እሱ ብቻ የማይሞት ነው የተባለው ማለት ነው። አሁን ቀላቀልኩ እኳየ ከአንደርስታንድ ስላላደረግ ለምንድን ነው መቀላቀለው? እርሱ ብቻ ማንም ሊቀርበው በማይችል ብርሃን ይኖራል አንድስ እንኳን አላየም ሊያዩ አይችልም የተባለው ማለት ነው። አንደኛ ጢሞቴዎስ ስድስት አስራ ስድስት እሱ ብቻ የማይታየው ነው። ስለ አብ ነው እኮ እያወራን ያለ ነው፣ ስለ ቃሉ ሳይሆን። እግዚአብሔር ስል ቃል አለው። ቃሉና አብ ይለያያሉ። ቃል ስጋ ቃሉና አብ ይለያያሉ። አዋ አንድ አደለም። ስለዚህ ሁለት ፐርሰንት ነው ማለት ነው። ተስማማነሽ? ሽመልስ ፐርሰንት አደለም ሁለት ፐርሰንት እኔ እያለ የሚናገረው ማኖች ብቻውን ያለው አንዱ እግዚአብሔር ነው። እኔ እያለው እኔ ብሎ መናገር የሚችለው ኦኬ። ጥሩ። ስለዚህ እኔ ብሎ መናገር የሚችል አይደለም ማለት ነው። ያኛው ግን ወደ ቅድሙ እንመለስ። ይህኛው ደግሞ ሌላ እንትን እንዳይሆንብን ማለት ነው። ሁለት ፐርሰን የሚለውን ራሱ ሰዎች በሚፈቱት እኔ በሚለው እና እርሱ በሚለው መጽሐፍ ቅዱስ ላይ በተጻፈው መሰረት መግባባት አንችልም ፐርሰንን ማለት ነው ምክንያቱም ኢየሱስ ሲናገር እኔ እያለ ይናገራል ስለራሱ ስለ ራሱ ሲናገር እርሱ እያለ ስለሚናገር ስለማያሻው አሁን ታውቃለህ ለእሷ እኮ ምንም አልገባትም አን አን መለስ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው ከራሱ ምንም ማድረግ አይችልም ቃል ስጋ የሆነው ማለት ነው ወልድ ኦኬ ቃል ስጋ የሆነው ማለት ነው ቃል ነው እያወራ ያለ በሱ ስለሚደረግ ማለት ነው። ቃል ነው እያወራ ያለው። ሁለት ፐርሰን የለም፣ ሁለት ተናጋሪ የለም። አንድ ተናጋሪ ነው ያለው። ኦኬ ስለዚህ እያወራ ያለው ማን ነው? ጥያቄ ኳን አምላክ ነው የሚያወራው። እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው? ያ ተናጋሪው ነገርኩ እኮ አንድ ብቻ አይደለም እኮ ማነው? ሰውም ነው አምላክም ነው በስጋ ሰውነቱ አምላክ እኔ ከራሴ አንዳች ላረጋ አይቻለኝ የሚላል? እያዳመጥከኝ አይደለም እና እንዴት እንደምንቀጥል አላውቅም። እሺ ማን ነው የሚለው? እ ንገሪኝ አንድ ተናጋሪ ነው ያለው። ያ አንዱ ተናጋሪ ግን እግዚአብሔር በስጋ ተገልጦ ስለ ስጋው ሰውነትም ይናገራል እኮ ማን ነው ባይሆን እኔ ማን ነው እኮ ነው እየጠየኩሽ ያለሁት ማን ነው እኔ ከራሴ አንዳች ላረጋ አይቻለኝ የሚለው ማነው? ወልድ ነው። እሺ ወልድ ነው አልኩክ። ወልድ እራሱ ምችሎ ያወራል እንዴ? ለምን አያወራም? እያወራ አይደለ? ስለዚህ ሁለት ፐርሰን ነው ያለው ማለት ነው። እኔ እያለ የሚያወራ ሁለት ፐርሰን አለ። አባ አለ፣ ወልድ አለ። ፐርሰን ነገርኩ እኮ እኔና እርሱ እያለ መጽሐፍ ቅዱስ ላይ ሲናገር በአንተ ወይም ሌሎች ሰዎችም ፐርሰን ብለው በሰጡት መሆን አይችለም እኮ። ማን ነው? ሁለት ፐርሰን ነው ፐርሰን የሚለውን ማለት ነው አስቀምጣል። ፐርሰን የሚለውን አካል አካል ብለው በሚፈቱት አይደለ እየሄድክ ያለኸው ያ ነገር መጽሐፍ ቅዱሳችን ላይ ማይሆን ነው። ችግር የለውም። በቃ አሁን አንድ ነገር እንትን ልበልሽ ከምንዘዘግ ዕብራውያን፣ ዕብራውያን ምዕራፍ አምስት ላይ ሄድ ስ ቁጥር ሰባት እሱም በስጋ የቅድሙን ጥያቄን ግን አልመለስክልኝም እመልስልሻለሁ እሱን፣ በስጋ ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። የሚለው ማን ነው? ማን ነው ጸሎትን የሚያቀርበው? እሱ ጋር ቁማ፣ ጸሎቱ ምን ይላል? ተሰማለት ይላል። አረ ትክክል ነሽ። ሰው ማን ነው ያቀረበው? ሰው ነው ማኮ። ለማን ያቀረበው? ለአምላኩ። የት ያለ? የት ነው አምላክ ያለው? የት ነው? በዛ ሰውነትም አለ፣ በሰማይም አለ እኮ በቃ እራሱን እየጠየቀ ነው ምን ጃኮ ነው አሁን ለዛ እኮ ነው መምጫ የመጣበትን ፐርፐስ ካላወቅ እንደዚህ አይነት ጥያቄ ትጠይቃለህ ጸሎት ነው አዎ ጸሎቱ ታዲያ ጸሎቱ ምን ነበረ ማንንም ነው ወይ የጸልየው ጸሎት ምን ነበረ እንዴት ይጸልየው የጸልየው ጸሎት እንዴ ድን አይደለ ሲ ለምን ነበረ ከሞት ከሞት እንዲያድነው አዎ ከሞት እንዲያድነው ማለት ነው እና ከሞት ድኖ ነበረ እንዴት ከሞዳ አው ድኗል? እሱም በኋላ የምናየው ይሆናል። አልተሰቀለም። አሁን እዚህ ጋር ስቲክ እናርግና እዚህ ላይ መጽሐፍ ቅዱስ ላይ ሆነ መጽሐፍ ቅዱስ ሆነ ከሌላ ማለት ከዚህ እና ከዛ ይቀላቀል ካለ አረቆይ ወደ ማን ነው የሚጸለየው? እነዚህ የጥያቄ እሱ ነው። ድነቱ ላይ አይደለም ጥያቄ። ወደ ማን ጸሎቱ ተሰማለት ይላል እኮ። ወደ ማን ነው የሚጸልየው? ነገርኩ እኮ ወደ አምላክ። አምላክ ማን ነው? ስንት አምላክ አለ? አንድ አምላክ አለ። የሚጸልየው የእግዚአብሔር ክንድ ነው። አንዱ አምላክ ስሙ ማን ነው? ብዙ ስም ነው ያለው። እሺ፣ ከስሞቹ መካከል ኢየሱስ አምላክ ነው። አንዱ አምላክ ነው? የእግዚአብሔር ስም ነው ኢየሱስ ስሙ። እኮ አንዱ አምላክ ነው ወይ? ኢየሱስ የአምላክ ስም ነው። የአምላክ ስም ነው። ስሙን አይደል እየጠየቀኝ ያለው። ኢየሱስ አንዱ አምላክ ነው ወይ ነው የጠየኩሽ። ኢየሱስ ስትል አምላክም ሰውም ነው። መጽሐፍ ቅዱስ አንዱ አምላክ ነው ወይ እኔ ጠየቅኩ። ሸረጣው ይታ አምላክም ነው ሰውም ነው እየመለስኩልህ እኮ ነው። አንተ አሁን እንጂ አንዱ አምላክ አይደለም። እሺ፣ በቃ ተስማምተናል። አንዱ አምላክ አይደለም። እሺ፣ ኦኬ፣ አንዱ አምላክ ነው። አሁን አንደርስታንድ አደረኩ። እያልከኝ ያለኸው ከአምላኮች አንዱ ሥላሴ አማኝ ጋር ስለምትቀላቅለው ነው። ከሥላሴዎቹ አንዱ ነው ወይ? አይደለም። አይደለም ኢየሱስ አንዱ አምላክ ከሆነ ወደ የትኛው አምላክ ነው የሚጸልየው? በስጋው ሰውነት ምልጃን እያቀረበ ነው። የእግዚአብሔር ክንድ ኢየሱስ አንዱ አምላክ ከሆነ ወደ ነው የሚጸልየው? ኦኬ መረዳት ከፈለግ እሺ፣ ላቅልለውና ሁለተኛ ቆሮንቶስ ምዕራፍ አምስት አስራ ዘጠኝን እና ከ18 ጀምሮ ምን እንደሆነ ያ ነገር እኔ ጥያቄ መልስ መጀመሪያ ከከዛ በኋላ አዎ፣ ጸሎት ነው እኮ ያው ጸሎት እኮ ማለት ነው ነው ነው የጠየቁሽ። ወደ መጽሐፍ ቅዱስ ለምን አይናገርከው እኮ ነው መጀመሪያ። አንቺ መልስልኛ አንዴ። ምን ሆነሽ ነው ጣቢታ? መጀመሪያ ወደ ማን ነው የሚጸልየው? እሱን እንወቅና ወደ ሌላ እንሄዳለን። አዎሽ፣ የሚጸልየው ሰው ነው ወደ አምላክ ነው የሚጸልየው ኢየሱስ አንዱ አምላክ አይደለም እንዴ? ሌላ እኮ አልመጣም እኮ በዓለም የነበረው እኮ ነው። እየጸለያለሁ ላምብ ብልክ እኔ ከእንትን ከምል ማለት ነው። አይደለም ኢየሱስ ወደ ራሱ ነው የሚጸልየው እንዴ የሚባል ነገር የለማ። ወደ ራሱ አይደለም የሚ ወዴት ነው ከኢየሱስ አንዱ አምላክ ሆነ ወዴት የሚጸልየው ምልጃ እኮ ነው። አሁን ሰው ስለጠፋ ምልጃ ነው። አሁን አንተ አንደርስታንድ አላደረግከውም። እሺ፣ ችግር የለም ስለዚህ ፍቃደኛ እኮ በክርስቶስ ለማይኖር ሰው አምላክ በክርስቶስ ለሚኖር አብና ወልድ። እሺ እናርግ፣ ሁላችሁም ታፕ ታፕ እናርግ። ለአንድ ደቂቃ ኮሜንቱን ይዘጋዋለሁ። ሽል ለአንድ ደቂቃ ኮመንት ሲዘጋ የኮመንት አባዝ ያለባቸው ልጆች አሉ፣ ይሄዳሉ። እሺ ጣቢት አቀጤ እሺ። ይሄ የሆነ ሁሉ ነገር ኢየሱስ ክርስቶስ መጥቶ የተፈጸመው ነገር ሁሉ ነገር በትንቢት የተነገረለትን ነው የተፈጸመው። በትንቢት የተነገሩት በመዝሙራት የተነገሩት ሁሉ ነው ከተወለደ በኋላ የተፈጸመውና፣ ይህንን ኢሳያስ 59 ላይ ላምበብል ከቁጥር አስራ ስድስት ጀምሮ እያወራን ያለ ነው። ስለ ጸሎት ነው። ስለ ጸሎቱ እኮ ነው። ጸሎቱ ምን ማን የጸለየው ነው? ወደ ማን የጸለየው? ጸላ ያለ ወደ ሚጸልይ ደግሞ አለ። በጣም ቀላል ነገር እኮ ነው። ምንም ይሄን ያህል ክባድ እኮ ያለው ነገር አይደለም። ቀላል ነው ነው ማው መጽሐፉ ደግሞ የእግዚአብሔር መንፈስ ማለሽ እሺ፣ ደስ ያለበት ስለሆነ ትረዳዋለች። ደስ ይበለሽ፣ እሺ ማለሽ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ሰውም እንደሌለ አየ፣ ወደ እርሱ የሚላ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ጽድቅንም እንደ ጥሩር ለበሰ በራሱም ላይ ማዳን ራስ ቁር አደረገ የበቀልንም ልብስ ለበሰ በቅንአትም መጎናጸፊያ ተጎናጸፈ ይላልና እዚህ ጋር እግዚአብሔር የሚማልድ ሰው ስለሌለ መካከለኛ አንድ ሰው ነው የተዘጋጀው ራሱ ከዘዳግም ጅ ልቀጥል አልጨረስኩም ይሄ እየተናገረ ያለው የጸለየውም ጸሎቱም ተሰማለት የሚለው እኛን ለማስታረቅ እኛ እንዳንሞት ከዘላለም ሞት እኛ የኛ ለእኛ ነው የተሰማልን እንጂ እሱማ እኮ ሞተ እሺ ጥሩ አሁን ወደ ማን ነው ተግባባክ ጸሎቱ ተሰማለት የሚለውን እንዴት ትረዳዋለት ተሰማለት ላይ አይደለም እኛ አሁን ወደ ማን ነው የጸለየው ነው ለምን የምትፈልገውን ብቻ የምትጠይቀኝ እኮ ነው እንድንረዳዳ ከሆነ እንድንረዳዳ ከሆነ እሱ ላይ እመጣለን። ኢየሱስ አልተሰቀለም ብዬ ነው ሞግትሻለሁ። ችግር የለም። ኢየሱስ ጸሎቱ ተሰማለት የሚለው ማነው የሰማለት? እሺ፣ እግዚአብሔር ነው የሰማለት። ለማነው የሰማለት? እግዚአብሔር እራሱ? ማን እግዚአብሔር? ለእግዚአብሔር ጸለየ? የእግዚአብሔር ክንድ እኮ ነው የጸለየ። የእግዚአብሔር ክንድ ነው ወይም እግዚአብሔር ለእግዚአብሔር ያዘጋጀው ሰው ነው። እኮ እግዚአብሔር ለእግዚአብሔር ጸለየና እግዚአብሔር ሰማለት። እግዚአብሔር ለእግዚአብሔር ጸለየ የሚል የለም እኮ። ማን ነው ለማን ነው የጸለየው? እሺ ሰው ለእግዚአብሔር ጸለየ። ፍጡር ለእግዚአብሔር ጸለየና እግዚአብሔር ሰማለት። እሺ ትስማሚያለሽ? በዚህ እንደዛም የሚል አልተጻፈም። እሺ ሰው ለእግዚአብሔር ጸለየ፣ እግዚአብሔር ሰውየውን ሰማው። ትስማሚያለሽ? ስለኛ ምልጃ የቀረበ ነው፣ ስለኛ እንጂ ነው። ማን ነው እሺ የጸለየው ነገር መካከለኛ እኮ ነው መካከለኛ ሆነ። እኔ አይደለም አላልኩ። ማን የጸለየው ሰው አልኩህ። እኮ እኮ ሰው ለማን ሰው፣ ያ ሰው አንዱ አምላክ አይደለም፣ ሰው ብቻ አይደለማ። በአምላክነቱ ጸሎትን ይቀበላል፣ በሰውነቱ ይጸልያል። ስለዚህ ሰውነቱ እራሱ ነው እየጠየቀ ያለው ማለት ነው። እራሱ አንድ አዳምጠኝና ከዚህ በኋላ መቀጠል አልችልም። አይ በቃ ላብራ አንደኛ፣ ወደ ጭቅጭቅል ሄድ እንዳይሆን ማለት ነው። ሁለተኛ ዮሐንስ መልእክት ምዕራፍ አንድ ቁጥር አስር ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ፣ ይቅርታ ቁጥር ዘጠኝ ላይ ማለት ነው፣ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ለሚኖር አብ እና ወልድ አሉት ይላል። ማንና ማን ነው የሚለው? አብ እና ወልድ እና በሚለው ለምንድን ነው የለያቸው? አይ ያ ደግሞ ማለት ማለት እንደሆነ ቆላሲስ ሁለት ዘጠኝ ላይ ሂድና ከዛ ጋር ሲጀምር ንገርኛ አንዴ። መጀመሪያ ለምንድን ነው የለያችሁ? ሰውና አምላክ ልዩነት አለው። መንፈስ የሆነ የማይታይ እና የሚታይ ልዩነት የለውም እንዴ? ስለዚህ አብ አብ አብ ማለት ኢየሱስ አይደለም ማለት ነው። ምክንያቱም ሰው የተባለው ሌላ ነው። አይ ኢየሱስ ስትል አብም ነው ወልድም ነው ነው እንጂ አንተ ወልድ በወልድነቱ ብቻ ስለምታውቀው እኮ ነው። መጽሐፉ ደግሞ የሚነግረን ምን ይላል? አንድ ጥቅስ ስጭኝ ኢየሱስ አብ ነው የሚል አንድ ጥቅስ ስጭኝ። ስ ኢየሱስ ወልድ ነው የሚል አንድ ጥቅስ ስጠኝ ብልክ አትሰጠኝም። ስለዚህ እንደዚህ ኢየሱስ ሰው ነው የሚለውን ሰጥሻለሁ። ኢየሱስ ሰው ብቻ ነው፣ ቃል በቃል አምላክ ነው። እኔ ደግሞ አምላክ ነው የሚል ሰጥካለው እንደዛው ማለት ነው። አሁን ግን እንትን እንዳይሆን ማለት ነው። አሁን ወደ ሌላ ሞቲቭ ከምንሄድ አሁን የጠየቀውን የክርስቶስን ትምህርት ላንበብልክ ኢየሱስ አብ ነው የሚለው ኢየሱስ አብም ነው ወልድም ነው ሰውም ነው። አሁን የጠየቀኝን እሱን አሳይካለሁ። በክርስቶስ ትምህርት ለማይኖር አብና ወልድ የሉትም ብለኸኛል። አሉት። አብና ወልድ አሉት። በክርስቶስ ትምህርት ለሚኖር ለማይኖር፣ ያሉትም እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና ይላል። እንደ ሰው ወግና ነው፣ እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አየክ ይህንን ነው እያልኩ መለኮት በሰውነት ተገልጧል ማለት አብን በወልድ ነው ምታየው። በእሱ የአካሉ ማነች? በሰው አካሉ ክርስቶስ ነው። ማነች ሰው አካል የተባለች ዚጋር ስለምን አካል አላነበብኩም አልሰማከኝም፣ ማለት ነው። አይ አንቺ አሁን እኔ የጠየቅኩሽንም ጥያቄ የመለሽ አልሰማክኝም። እዚህ ጋር አሁን አካል የሚል አልጠቀስኩም እኔ። እሺ ቆይ፣ አንድ ጊዜ ትጠቅሻለሽ። ጥቅሱን ንገሪኝ፣ ጥቅሱን ንገሪኝ። እሺ ቆላሲስ ሁለት ከስምንት እስከ ዘጠኝ ያለውን እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። በምንድን ነው የሚኖረው? በሰውነት በሰውነቱ የተባለችው ምንድን ነች? ሰውነት የሚለው ቃል ምንድን ነች የሚል የለም። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። ቆላሲስ ታል ትልቅ ነገር ስላለ ነው ጋር ቆላሲስ

የባለፈው ጥቅስ በጣም ጥሩ ነው እና ሐዋርያት ሥራ 3 13 ላይ የአብርሃም አምላክ የኢስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ብሎ ይናገራል። ይሄ ማን ነው? እግዚአብሔር እግዚአብሔር፣ ማን ወልድ ነው? እግዚአብሔር ወልድ ብዬ አላምንም ማለት የሳብ ነው ብለሽ አታምኚም? እህ የሳብ ነው ብለሽ ኢየሱስ አብነው ብለሽ አታምኝም? አምናለሁ እኮ። ስለዚህ ላይክ እዚህ ጋር የተገለጸው እግዚአብሔር ኢየሱስ ራሱ ነው ማለት ነው። አንተ የምታውቀው በሰውነቱ ብቻ ስለምታውቀው ለዛ ብዬ ነው ባጭሩ፣ እግዚአብሔር ብዬ መለስኩልህ። ችግር የለውም አቴኒ፣ ችግር የለውም ቴዎሎጂካሊ አውቀዋለሁ። እናንተ ነው ቴዎሎጂ አቴኒ ኮስ። ስለዚህ ራሱ አብነው ማለት ነው። ኢየሱስ ወልድ አብነው እያልኩ አይደለም። ብዙ ጊዜ ራሱ አብነው ስትሉ ወልድ አብነው። እያልኩ ስለስቶስ ኢየሱስ ክርስቶስ አምላክም ነው ሰውም ነው፣ ግን አብ የተገለጠበት ስጋ ነው። ዳይሬክተር ስጋው አይደለም። አብ የተገለጠበት ስጋ ስትል ይሄ ስጋን ሰው ብሎ ስለሚጠራው ባይብል ማለት ትችላለህ፣ ግን ሌላ ትምህርት ስላለ ያንን እያልኩ ከደለ ኦኬ፣ ጎበዝ በቀጠሩ። ስለዚህ የተለየ አካል የለውም። እንግዲህ ከአብ የተለየ አካል የለውም ኢየሱስ ክርስቶስ አልሰማሁህም፣ ይቅርታ። ከአብ የተለየ አካል አለው ክርስቶስ ማለት ሁለተኛ አካል። ከአብ የተለየ አካል አለው የሚል የለም። ስለዚህ አንድ አካል ናቸው ማለት ነው። ኢየሱስ አብ ነው የሚለው ትምህርት ነው ያላቸው። ልጅ ሰሶች ትምህርቱን ልንገርህ። እግዚአብሔር በስጋ ተገለጠ ነው። አይ፣ እዚህ ጋር እዚህ ጋር መልሽልኝ ያለው። ስለዚህ ማለት በስጋ ተገልጧል። ስለዚህ ወልድ የሚባል ከአብ የተለየ አካል የለም። ወልድ እራሱ አብ ነው የሚል የለም። ትምህርታችሁ እንደዚ አይደለም። ባይብሊካል ወልድ አብ ነው የሚል ትምህርት የለም። ትምህርት የላችሁ። እሺ ምን እንደሆነ ትምህርታችሁ፣ ወልድ ሰው ነው። ይሄ ወልድ ማለት መወለዱ ከከማርያም ነው። ወልድ ሰው ነው እንጂ አምላክ አይወለድም። የተወለደው ሰው ነው እኮ። ስለዚህ ሁለት አካል አለ የሚል ትምህርት የላችሁም ነው። አንድ አካል አለ የሚል ትምህርት ነው ያላችሁ። አንድ አካል ነው ያለው፣ አንድ እኔነት ነው፣ አንድ እኔ ባይ፣ አንድ ተናጋሪ ነው ያለው። አዎ። ስለዚህ ያ አንድ አካል ደግሞ በክርስቶስ ተገለጠ የሚል ትምህርት ነው፣ በስጋ ተገለጠ ማለት በቃሽ በስጋ ተገለጠ ብለው። ስለዚህ እዚህ ጋር የአብርሃም አምላክ የኢሳቅ አምላክ ያዕቆብ አምላክ የአባቶቻችን አምላክ ብሎ ይናገራል። በስጋ የተገለጠው አምላክ አይደለ? ይሄ ምን አልከኝ? የአብርሃም አምላክ የኢሳቅ አምላክ ያዕቆብ አምላክ የአባቶቻችን አምላክ የተባለው በስጋ የተገለጠው ነው ወይስ አይደለም? በስጋ የተገለጠው አንዱ አምላክ ነው። እናንተ አሳልፋችሁ የሰጣችሁትን እርሱ እንዲተወው ወዱ ሳለ በጲላቶስ ቤት የከዳችሁ ልጁን ኢየሱስ ክርስቶስን ገለጠዋል። ስለዚህ አባል ልጁ ኢየሱስ ክርስቶስ አለ ማለት ነው። ሁለት አካላት ናቸው። እሱ ያንተ መረዳት ነው። ይሄው እዚህ ጋ ይላል እኮ።